ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ውድ ኢትዮጵያውያን እና ኤርትራውያን ሰላማችሁ በያላችሁበት በዝት ትርፍ ይበልን ዛሬ ይዤላችሁ የመጣሁት ካርጎ ማድረግ ለምትፈልጉ ነው ማለት ነው ካርጎ አድርገን በሰላም እቃችን ይገባል ወይ እንዲሁም ደግሞ ቀረጥ ምን ያለው ጉምሩክ ጋ ችግር አለው በሰላም ይገባል ና ነው ብላችሁ ለምታስቡ ነው ይሄን ቪዲዮ የምሰራላችሁ ማለት ነው። ጉሙሩክ እንደኔ እንደኔ ማለት ነው ካርጎ ማድረግ ለምትፈልጉ ልጆች ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ካርጎ ማድረግ እኔ አልመክራችሁም። ምክንያቱም የምትፈልጉት እቃ ሁሉም ነገር ኢትዮጵያ አለ እዛ መገዙበትና እዚህ የምገዙበት ስመነዝሩ ብሩ አንድ አይነት ነው ምንም አይነት ልዩነት የለውም። በማንኛውም አረብ ሀገር ያላችሁ ወደ ኢትዮጵያ ስታባዙት ብሩ ልዩነት የለውም። ስትቀይሩት አንድ ነው፣ በድራሃ የሚሆን በምንም ስትቀይሩት ልዩነት የለውም። ስለዚህ ኢትዮጵያ ስትገቡ መግዛት ትችላላችሁ ካርጎ ከምታረጉ ማለት ነው። አብዛኞቻቸውም ብዙ እቃ ከአረባ ሀገር ገዝታችሁ ምናምን ካርቡ ማረፍ የምትፈልጉ ትኖራላችሁ እና ለእናንተ ነው። እኔ ያየሁትን ነገር ነው። አንደኛው እቃ ያለው እንግልት አለው። በገዛ እቃችሁ ቶሎ ማውጣት አትችሉም። ብዙ ጊዜ ተስፋ ቆርጠው ቃይን ጥዬ ልሂድ የሚሉበት አጋጣሚ አለ። ምክንያቱም በጣም እንግልት አለው። ምክንያቱም በጣም እንግልት አለው። በአንድ ቀን አያልቅላችሁም፣ ሶስት ቀን ሊፈጅ ይችላል። ወረፋ ጠብቃችሁ ውላችሁ ሳይደርሳችሁ ይቀራል እና ያ ደግሞ ኑ ትባላላችሁ። በጣም እንግልት አለው። ውስጥ ላይ ስቃ ያለው ጉምሩጋና እቃችሁን ቃችሁን ቶሎ ላለማውጣት ትችላላችሁ እና ቶላት ታወጡም እቃችሁን ከዛ ላይ ደግሞ በጣም ከባድ ነው። ቀረጽ የምትቀረጡት ውስጥ ላይ ማለት ነው። ራሳችሁ በስማችሁ ወደ ኢትዮጵያ ስትገቡ በእናንተ ስም ከላካችሁት፣ በእናንተ ስም ካወጣችሁት እዚህ መታችሁ ቢያንስ ትንሽ ይሻላል ይቀንስላችኋል። እንጂ ከዛ ውጭ እኔ ብዙ ያየሁት ነገር ጉምሩክ ጋር ምንድን ነው እዛ ሁነው ወይ ለወንድማቸው ወይ ደግሞ ለቤተሰብ ለፋሚሊ በፋሚሊ ስም መላክ ለምትፈልጉ ግን ባትልኩ ይጭራሽ ይሻላል። ምክንያቱም በእናንተ ስም ሳይሆን በእነሱ ስም ከላካችሁ እናንተ ላኪ ተቀባይ ሌላ ከሆነ በጣም ምን ልበላችሁ እስከ መቶ ሺህም ብር ሊሆን ይችላል። እንደ ዕቃችሁ መጠን ነው። አይታውቅም። ይሄን ያህል ነው አልላችሁም የምትከፍሉት ማለት ነው ከእቃችሁ በላይ እናንተ ከገዛችሁት በላይ ነው የምታወጡት። ከዚህ ሁሉ ግን ብሩ ልካችሁ ቤተሰብ ቢገዛላችሁ የምትፈልጉትን ነገር ወደ ኢትዮጵያ ብሩ ልካችሁት እዚህ ቤተሰብ ቢገዛላችሁ አንደኛ ድካም አይኖረውም፣ እነሱንም ቤተሰብ ማታስቸግሩ። ምክንያቱም በአንድ ቀን አይወጣላቸውም። ሶስት ቀን አራት ቀን ሊፈጅባቸው ይችላል። ሶስት ቀን አራት ቀን ሊፈጅ ይችላል። እንግልት ታለው በጣም ነው የሚደክሙት። በአንድ ቀን አያልቅም። ነገኑ ዛሬኑ ይባላሉ ይባላሉና በገዛ እቃቸው ትንሽ ያንገላታል። ስለዚህ ባትልኩ ኢትዮጵያ ብትገዙ ካርጎ ባታረጉ እመክራችኋለሁ። ሁሉም ነገር አንድ ነው። በተለይ ያየው ደግሞ ልብስ ኮተት። የምር አታምጡ። በቃ ማምጣት ካለባችሁ እቃ ይዛችሁ ነው። ከዛ ውጭ ግን ለልብስ ብር ከምትከፍሉ ባትልኩ ካርጎ ብዬ ነው የምመክራችሁ። ካርጎ ማድረግ ጥቅሙ ምንም የለውም፣ ጉዳት ነው ያለው። ድካም አለው አንደኛ፣ ሁለተኛ ለእናንተ ደግሞ ወጪ ነው የምታወጡት። ለቡቱቶ ከምትልኩ ለብትቱ ልብስ ብቻ ዝምብላችሁ ከምትልኩ እዚህ ብገዙ መክራችኋለሁ። እና ለብትቱ ልብስ ብቻ ከምትልኩ እዚህ ብሩ ልካችሁ የምትፈልጉትን ለቤተሰብ ማስገዛት ትችላላችሁ። ምክንያቱም ጥቅም የለውም፣ ኪሳራ፣ ድካም ነው። የበለጠ ወጪ ነው የምታወጡት። ሁሉም ነገር የምትፈልጉት እቃ ኢትዮጵያ ውስጥ ሞልቷን አለ መግዛት ትችላላችሁ። ቪዲዮን ከወደዳችሁ ሼር ማድረጋችሁን አትርሱ። ቪዲዮውን ምልክቱን ኦን አድርጉ። አዳዲስ ቪዲዮ ስለክ ከእናንተ ጋር እንደደርሳችሁ በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ሰላሙን ሁኑልኝ። ባይ ባይ።